ስለምናማረር ሁሌ ሐዘን ነው። ሁሌ ቤታችን ሐዘን ኑሯችን ሐዘን ሐዘን። ሰዎች በሕይወትና በሞት መካከል ሆነው ለሚሉት ትንፋሽ ስንት ነው የከፈሉት? ሁሌ ማማረር ንኝኝኝኝኝኝኝኝ ነው ምን ነው? ለዓይናችሁ አመስግኑት። ለምትተነፍሱት ትንፋሽ አመስግኑት። በነጻ ሰጥቷችሁ እንኳን አመሰግንህ አለው የሚል ቃል እንኳን አፋችን አይወጣም። ሁሌ ማማረር በጣም ያሳዝናል። የሰውነት መብራት አለ አይን ናት አይን እንግዲህ ጤናማ ብትሆን ሰውነት ሁሉ ምን ይሆናል ብሩ ይሆናል አይን እስከ ጨለመ ሰውነት ሁሉ ምን ይሆናል ጨለማ ይሆናል ይላል ይሄን ነገር አስተውላችሁ ታውቃላችሁ እግዚአብሔር የሰጠን ራሳችንን ስናይ አይናችንን ስናይ ወደ ሰባት ሚሊየን የሚጠጉ ኮንስ ቀለምን እንድንለይ ያደረገ ወደ መቶ ሚሊየን የሚጠጉ ሮርስ የሚባሉ ህዋሳትን እዚህ አይን ላይ ነው እግዚአብሔር የቀረጸው ዝም ብሎ አይደለም ይሄ አይን እና እያንዳንዱ አይን ከአንድ ሚሊየን በላይ ነርቮች አሉት ኦፕቲካል ነርቭስ ይሄ ይሄ ውስብስብ እኮ ነው ዝም ብሎ ነው እንዴ እናንተ በቀላሉ ስለተሰጣችሁ ይመስላችኋል እያንዳንዱ ይገርማል ለምሳሌ ሰው ወንጀል ቢሰራ በምኑ ይያዛል? በአሻራው ይያዛል አይደለ? ለምሳሌ ፊንገር ፕሪንት። ግን የሚገርማችሁ አይናችሁ ከጣታችሁ አሻራ በበለጠ 256 መለያ አለው። የጣት አሻራ እንኳን ኦልሞስት ወደ 40 ነው እንዴ። ለምሳሌ እንዲህ ስትሉ አርባ ነገሮች የእናንተን ነው የሚያስቀምጠው ዲጂታል ሲግኔቸር። አይናችሁ ግን ወደ 256 መለያ አድርጎታል። ይሄን ያደረገ ማን ነው? ስለዚህ ሁሌ አመስግኑት፣ ስለ አይናችሁ አመስግኑት። ሁሌ ማማረር ነኝኝኝኝኝ ነው ምንለው? ሁሌ ስለምናማረር ሁሌ ሀዘን ነው። ሁሌ ቤታችን ሀዘን፣ ኑሯችን ሀዘን፣ ሀዘን፣ ሀዘን፣ ሀዘን። ለአይናችሁ አመስግኑት። ለምትተነፍሱት ትንፋሽ አመስግኑት። ለእግራችሁ እግዚአብሔርን አመስግኑት። ለእጃችሁ አመስግኑት። ሁሌ ኝኝኝኝኝኝ፣ ደስ የማይል ሕይወት በዚህ ዓለም ያላመሰገነ እንዴት የአመስጋኞች ከተማ ይገባል? አንዴ እንኳን ስለምትተነፍሱት ኦክስጅን አመስግናችሁ ታቃላችሁ? ኮቪድን አስታውሱ። ሲ ኦክስጅን ስንት ነው የተሸጠው? ሰዎች በህይወትና በሞት መካከል ሆነው ለሚሉ አትንፋሽ ስንት ነው የከፈሉት? በነጻ ሰጥቷችሁ እየተነፈሳችሁ ናችሁ። ለእግራችሁ ቆጣሪ አልገጠመ፣ ላይናችሁ አልገጠመ፣ ለጆሮአችሁ አልገጠመ፣ ላፋንቹ ላፍንጫችሁ አልገጠመ። በነጻ ሰጥቷችሁ እንኳን አመሰግንህ አለው የሚል ቃል እንኳን አፋችን አይወጣም። ሁሌ ማማረር በጣም ያሳዝናል። እስትንፋስ ያለው ሁሉ ማንን ያመስግን! እግዚአብሔርን ያመስግን ይላል እና እችን ልጠቅልለው። ጠዋት ተነስታችሁ መስታወት ስታዩ እህቶቻችን እና አይናችሁን ስትመለከቱት ሶስት ነገር ታያላችሁ በቀላሉ አንደኛ ውስጥ ያለችውን ጥቁሯን ታያላችሁ አይደለ፣ ብሌኑን ታያላችሁ። ከዛስ ነጩን ታያላችሁ። ቢያንስ ይህን ስታዩ አንድ ነገር ትዝ ይበላችሁ። ስለ መስታወት ሳነሳ አንዲት ነገር ትዛለኝ እስቲ ልጨምርላችሁ። አንዲት ጨቅጫቃ ሴት ነበረች ይባላል። ወንዶችም አሉ፣ ይቅርታ እህቶቻችን እና ባሏዋን ትጠረጥረዋለች እሱ ግን ታማኝ ሰው ነው። እሱ ነግድ ነግዶ ከተማ ደርሶ ሲመጣ በጭቅጭቅ ነው የምትቀበለው። ልቧ ይጠራጠራል። እንደው ባለቤቴ እንዳትጠራጠረኝ ስጦታ ልግዛላት ብሎ ቀጠር ያለች ሴት ናት። አይታም ማታቀውን የፊት መስታወት ገዝቶላት ቤት ይሄዳል እና በጋዜጣ እሽጎ ነው ሄደው፣ እዛ እንደ ጊፍት እንደ ስጦታ ይሰጣታል። ምንድን ነው ዛሬ ያመጣው ብላ የተነጫነጨች ጋዜጣውን ስትከፍት ውስጥ ያለው ምን የምን መስታወት ነው የፊት መስታወት ነው። እና ፊቷን አየችው በምኗ በመስታወቱ። እና በጣም ተበሳጨች። ድሮ ድሮ ውጪ ውጪ ሲል ዝም አልኩት፣ ዛሬ ደግሞ ብሎ ብሎ በድፍረት ቤት ድረስ ይዟት ይመጣል። በኋላ አየችና ደጋግማ አየችና እጭ አለች፣ ለዚህችስ የጨረጨሰች አሮጊት አልቀናም አለች። የራሷን ፊት ነው ግን ያየችው። አቤቱ ልብና ልቡናን እውቀትንም ስጠን። ቅዳሴ ላይ ሁሌ ስሰሙት ደስ ይላል። አቤቱ ልብና ልቡናን እውቀትንም ስጠን። ይሄ ማለት ምንድነው? ልብ በጥቁሩ ልቡና፣ በብሌኑ አይምሮ በብርሃኑ ይመሰላል። ተመልከተው ልብና አለው ልቡና አለው ምን አለው ነጩ አይምሮ እውቀት አለው። ስለዚህ የአይን ሶስቱን ክፍሎች ሊቃውንት አባቶቻችን መተርጉማን በልብ በልቡናና በአይምሮ መስለውታል። እና ይሄ አይን የተሰጠህ የተሰጠሽ ዝም ብሎ እንዲንቀዋለል አይደለም። በመዝሙር 24 ቁጥር 15 ላይ እስቲ አብረን በለው አይኖቼ በሉ እስቲ ሁልጊዜ ወደ እግዚአብሔር ናቸው። የኛ አይኖች አይመስለኝም። ሁልጊዜ ግዜ ወደ የት ነው እያዩ ያሉት? ኢዮብ 35 5 ላይ አይኖችን ወደ ሰማይ አቅንተህ ከአንተም ከፍ ያሉትን ደመናትን ተመልከት ይላል። ይህን አይን ሰጥቶ አንድ እንኳን ሰው ቀና ብሎኮ አሁን እዛ ጋር የምታዩት ምንድን ነው? እዛ ጋር የሚያበራ ቀና ብላችሁ ተመልከት እስቲ እዛ ምን አለ? እዛ ጋር ያበራ ነገር የለም። ቀና በልስት ያዘው፣ አንገትን አሰራው። መጽሐፉ እኮ ነው፣ አይንን ወደ ቀና አድርገ ተመልከት። ሁሌ ሰው እንዴት መሬት መሬት እያየ ይሞታል። ያ ትልቁ ፕላኔት ነው መሽተሪ የሚባለው ጁፒተር የሚሉት ነው። ተመልከቱ፣ እዛ ላይ ያለው መሬትን 1400 ጊዜ የሚበልጥ ነው። ቀላል አለ አይምሰል። አይንን ቀና አድርገ ተመልከት ይላል እግዚአብሔር። ስንት እግሮችን ሰጠን ፍጠኑ። ለውሻው ለድመቱ ለፈረሱ ለበቅሎ ለአህያው ስንት ሰጠ? ይሄ ምን ማለት ነው? በአራት እግራቸው መሬት መሬት እያዩ እንትን እየተገረፉ በአራት እግራቸው ቀና ማለት አይችሉ ይችላል። እንደ አህያ አንድ አንዴው ብሎ መልሶ እንትን ነው አይችልም። ሰውስ እንደ ዘንግ መልምሎ እንደ ሸት ፍልፍሎ ቀና አድርጎ እኮ የፈጠረን እኮ ያንን ተመልከቱልኝ ነው እኮ። ምድራዊና ሰማያዊ ናችሁ። ሰማያዊ ርስት ይጠብቃችኋል። ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። ቀና ስትሉ ቀና ነው። አይናችሁን ይህን የፈጠረ እዩበት፣ መጻሕፍትን ተመልከቱበት። የኛ አይኖች አምላኬን ስጠብቅ አለ ዳዊት፣ አይኖች የፈዘዙ ይላል መዝሙር 68 ቁጥር 3 ላይ። የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች የፈዘዙት የጠቆሩት ጭንብስብስ ያሉት ፌስቡክ በማየት ሊሆን ይችላል። ዳዊት ግን አምላኬን ስጠብቅ አይኖቼ ፈዘዙ አለ። ምኖቼ ፈዘዙ። ምን አይነት የተባረከ አይን ነው! የክርስቶስን መከራ እያሰበ ፈሳሽን የሚያፍስ እንባን የሚያወጣ አይን የተባረከ ነው። ክርስቶስን የሚያይ አይን የተባረከ ነው። እውነተኛ መቅደስ ነው። እኛ እንደዚህ ስንል እግዚአብሔር ደግሞ አትረፍርፎ የሰጠንን ልንገራችሁ። ፈቃደኛ ናችሁ? ሰባት አይኖችን ሰጥቶናል ስንት አይኖችን ሁለቱም በአግባቡ በሰሩ ነው በአንድ ድንጋይ ላይ ሰባት አይኖች አሉ ዘካርያስ 3 9 ምን ማለቱ ነው ሰባት አይንተ ልቡን አለን ሰባት አይኖች አሉን እኛ ባናይበት ቅዱሳን ግን አይተውበታል ረቂቁን አለም አይተውበታል አይንተ አልባብ የልቡን አይኖች አይንተ አይምሮ የአይምሮ አይኖች ወበነ አይንት ክሌቲው ሳጣውያት ህየንታ አይን አሀቴ አይነ ነፍሱ ሀቴ አይነ ልቡና ሰባት አይኖችን ረቂቅ አይኖችን የሰጠ ማን ነው? እስቲ አንድ ላይ እግዚአብሔር ነው። ይኸው በግዙፍ አይናችሁ እኔን እያያችሁ ነው፣ እኔም እያየዋችሁ ነው። ረቂቅ አይኖቻችን ቢከፈቱ አቤት ልናየው የምንችለው ነገር አስባችሁታል? ይህንንም ሰጥቶናል እግዚአብሔር አልነፈገንም፣ አልነፈገንም። ቅዳሴ ላይ ምን ይላል? አቤቱ ለአእይንተ ልቡናችን ውሳጣዊ ብርሃንን ስጥ ይላል ቅዳሴ እግዚ ላይ። ለልቡናችን አይኖች ምን እንስጥ? ውሳጣዊ ብርሃንን ስጥ አያቸው። ይሄ ይሄ ግዙፉ ብርሃን ይሄ አሁን ይሄ ላይት ሪፍሌክት አድርጎ ነው አይኔ የሚያየው። ረቂቁን ዓለም ለማየት ደግሞ ረቂቅ ብርሃን ማን ይሰጠናል? እግዚአብሔር ይሰጠናል።